ከለጋሽዬ ይሄን ነገር አሳይቼ የልጃቸውን ውርደት ማየት እፈልጋለሁ። ማየት የልጃቸውን ውርደት እዚህ ላይ ነው ያለው፣ የአብርሃም ማለት ነው። ስለዚህ ሩታ ትጎዳ ስለማልፈልግ ለጋሽዬ ስለፈለኩ ነው ማርያም አዩ እንዳታየው፣ አንተ እንዳታየው፣ እንድታየው አልፈልግም። አንተ እንድታየው አልፈልግም። ለሱ እንዳታየው፣ እንዳታየው። አንተ በቃዩ በቃ፣ እረፍ። በቃ ደብቀው ቡቼ፣ ይሄ ነገር ቡቼ፣ ይሄ ነገር ኖርማል አይደለም። በቃ ደብቀውና ስጠው ለጋሽዬ፣ ሌላ ነገር አልፈልግም። ለጋሽዬ ይስጥልኝ፣ እኔን መስጠት አልችልም። ሰጠዋል፣ አይተዋል። ፌክ ይሁን ምን ይሁን ካሜራውን አጥፋው። ማውራት አለብን ይሄንን ነገር አይተዋል። ለጋሽዬ ልጃቸው ማስጠንቀቅ አለበት። አሁኑን እስጥልኝ እዩ ሰው አለአአሁጥ ሰላም ቤተሰቦች እንዴት ናቸው? አለን። እግዚአብሔር ይመስገን። ዛሬ የመጣሁበት ምክንያት ዋና አሳሳቢ ነገር ነው። ቤተሰቦች እንደ በፊቱ ምናምን ነገር በጣም ከባድ ነገር ነው ላቸው የመጣሁት እና የምፈልገው ዛሬ ጋሽዬ ብቻ፣ ማንንም አይደለም ጋሽዬን የምነግረው ነገርና የማሳየው ነገር አለ ግልጽ የሆነ ነገር። ያየሁትን ነገር የተላከልኝ ነገር ግልጽ የሆነ ነገር ለጋሽዬ ማሳየት ፈልጋለሁ። ነገሮች በእንደዚህ መንገድ እንዲቀጥሉ አልፈልግም እና በጣም ደስ የማይል ነገር ነው። እዚህ ጋ ያዝኩት መረጃ ከምንም ጊዜው በላይ ማርያም፣ ከምታስቡት በላይ ትክክለኛና ሀቀኛ መረጃ ነው ያዝኩት። ለዩኤል ነግሬዋለሁ። ጋሽዬ እዚሁ ይዘህልኝና ዩኤል እንደውም እንዳመጣ በቃ ለጋሽዬ ነግሬያቸው ሂድ ነው ያልኩት እኔ። በቃ እሱ እስከሚመጣ እየጠበኩ ነው። ለጋሽዬ ማሳያቸው ወረቀት አለ። ነገሮች በእንደዚህ አይነት መንገድ እንዲቀጥሉ አልፈልግም። አብዛኛዎቻችሁ የምታዩት ቪዲዮ ላይ ያለውን ነገር ብቻ ነው። ከቪዲዮ ጀርባ ግን ሩታ ላይ የተደረገባት ያለው ሩታ ላይ የሚያስጠሉ ነገሮች የተደረገባት ያለውን ነገር ማሳየት እፈልጋለሁ። በልጁ ላይ የራሱን ውሳኔው እንዲወስ ነው ፈልገው። ልጁ እያደረገ ያለውን ነገር በግልጽ እዚህ ላይ ያለው ወረቀት ያሳየዋለሁ። ከዛ በኋላ ልጁ ላይ ከአሁን በኋላ የትኛውም ነገር አላፊነት እንዲወስ ስለማልፈልግ ብቻ ነው ዛሬ ጋሽዬን እየጠበቅኩ። ሌላ ምንም ነገር አልፈልግም። ይህን ወረቀት አሳይችው እንድሄድ ብቻ ነው ፈልገው። ሩታ እስካሁን ብዙ ነገሮች አይታለች፣ ብዙ ነገር ሰምታለች፣ ብዙ ነገር በቃ እየደረሰባት ነው። ይህ ነገር ደግሞ ብታይ እንጃ ሌላ ነገር እንደምትገባ ስለማቅ ለሷ ማሳየት አልፈልግም። ለአባቱ ለጋሽዬ ለአብራም ለአብራም አባት ለሱ ነው መሳዩ። ይሄን ነገር ማሳየት አልፈልግም ነገሮች እዚህ ላይ ያለው ነገር አሳሳቢ ነገር ነው። ቤተሰቦች አይ ምንም ማለት ከሚያስተነግጥ ነገር እያየሁ ነው። በጣም የሚያስተነግጥ ነገር ጋሽዬስ፣ ጋሽዬ ከሌላ ሰው ጋር ነው። ምንም ነገር ቢሆን አንተ ሄድና ያለውን ነገር ሰምተህ አውርተህ፣ አዲስ ጋሽዬ ነው ፈልገው፣ ጋሽዬን አምጣልኝ። እንደዛ አስጠንቅቄ ነገር የለም ጋሽዬን አመጣልኝ። ጋሽዬ ከሌላ ሰው ጋር ነው አሁን ያለው ቁም ነገር፣ ወሬ እያወራሁ ነው። አንተ ደሞ በዛ በኩል ያለ ነገር ካለ አይተ ቼክ አድርገ በጣም አስቸኳይ ከሆነ በጣም ያንገብጋቢ ከሆነ ደውልልኝ፣ ካለበለዚያ እንትን፣ ማለት ይችላል። አንተ ያለውን ነገር አይተህ ማውራት እንችላለን ስላለኝ ያን ያህልም ስልክ። አረ ለማር፣ ለማር፣ ለማር እኔ ይኸውልህ አሳሳቢ ነገር ስለሆነ ነው። አሳሳቢ ነገር ስለሆነ ነው። መጀመሪያም እኮ ጋሽዬን ብቻውን ይዘህልኝ ነው ያልኩህ እኮ አሳሳቢ ነገር ስለሆነ ነው እንጂ እኮ ሌላ ነገር ቢሆን እዛው ደውዬ አልነግረህም። ምንም አይነት ጥሩም ነገር የለም። በቃ እኔ አሁን አንደኛ ለመጨረሻ ጊዜ ጋሽዬን አግኝቼ የማሳየው ነገር ስላለ ነው፣ ልጃቸው ላይ የሚወዱት የመጨረሻ ውሳኔ እንዲወሱ ነው። ፈልጉት የማንም እዛ ጋር ያቺ አራስ ልጅ ምትነት ጎዳ ስለማልፈልግ እዚህ ጋር እያንዳንዱ መረጃ አለ። ለእሳቸው ነው ማሳየት እንፈልገው። ለጋሽዬ ማሳየት እፈልጋለሁ ከምንም ጊዜው በላይ ማለት ነው። እየጎተትኩኝ ጋሽዬ ማምጣት አልችልም። በቃ ሁሉም ሰው አለብህ ማምጣት ማምጣት አለብህ። ካንተ ጋር ነበር ነበር በይ፣ ሰሞን አብራችሁ ነው የምትሉት፣ የምታዘገው ታዲያ፣ መዋልም መዋደርም ብቻ ሳይሆን ባስፈለገውኝ ሰአት እኔ ደግሞ የሆነ ለመልካም ነገር እንዲያወራ ከሩታ ጋም እያገናኘሁት ምናምን የነበረው ነው እንጂ አብሬ እያል እያደረጉኝ አደለም እንደምታወራው ምክንያቱም አንዳንዴ የሆነ ሰአት እናውቃ አወራናቸው ነገሮች እንትን ሳይሚሉ ማለት ነው በጣም ይህን ያህል አንገብጋቢ ጉዳይ ካለ ችግር የለውም ኪዬም ዛሬ ደውሎ ልነበረም ያወራኝ ጉዳይ ስላለ ከሱ ጋም እዚ ልናወራ ተቀጣጥረናል ግን በጣም ይህን ያህል አንገብጋቢ ጉዳይ አንገብጋቢ ነገር ነው እዩ ከምን ጊዜውም በላይ ይሄ ነገር እዚህ ጋር ያለው ነገር ብታይ። እኔ አሁን ለአንተ ማሳየት ያልፈለኩት ለምንድን ነው? በቃ ራሳቸው ልጃቸው ላይ እንዲወስኑ እፈልጋለሁ። አብርሃም ላይ አባቱ። አዎ አባቱ አይቶ ከአሁን ሳት ጀምሮ ለሱ ሪስክ እንዲወስድ አልፈልግም። የትኛውንም ሪስክ ለአብርሃም ብሎ እንዲወስድ አልፈልግም። ስለዚህ አዎ ጋሽ ይሄን ነገር አይቶ በቃ ልጅ ያደርልም ያስደነግጣል። ያለው ነገር አቃለው። ትላንትናም ሩታ ካልተፏታሁኝ የመጨረሻውን ነገር ካላስፈረምክልኝ እያለች ነበር። ያ ነገር ደግሞ አሁን ጋሽዬ በትልልቅ ሰዎች ተከቦ ከትልልቅ ሰዎች ጋር ሆኖ እየሰራ ያለው ስራ አለ፣ ገብተዋል በዚህ መሃል ደግሞ እኔ ገብቼ አሁን እንደገና በቃ ይፋቱ ወይ የሆነ ነገር ምለው ነገር አይደለም። ጋሽዬም እኔን ሲለኝ የነበረው ነገር እንደ አባትነት በጣም አብርሃምን እየተቆጣው ነው፣ ግን አንዴ እጅ ያልገባልኝም ማለት ለአብርሃም ራሱ አብርሃም ራሱ ለጋሽዬ ያለው የድሮ የልጅነት ባህሪውን እያሳየው አይደለም ውስጥ ገብተዋል። በዚህ ሰዓት እጅ ስላልገባ ብቻ ነው እንደዚህ እየተጫነኩኝ ያለሁት እሱ እስኪመጣ እየፈለኩኝ ያለሁት እያለ ነው እንጂ ጋሽዬ አሁንም ቢሆን የሆነ የከፋ ነገር ካየ እንደማይመለስለት አውቃለሁ። ምክንያቱም ሩታም ልጁ ናት አብርሃምም ልጁ ነው ሁለቱም እንደዛ ነው የሚመለከተው። አሁን አንተ ያሳየኸው ነገር አሳየኝ፣ ችግር የለውም እኔ ተገቢ ከሆነ ጋሽዬ መምጣት ካለበት ከአንተ ጋር መገናኘት ካለበት ነገ አመጣዋለሁ ጋሽዬን ከፈለክ ከነገ ወዲያ አመጣዋለሁ። ይሄ ነገር ግን ያመጣኸው ነገር ከዚህ በፊት እኔ ብዙ ሰዎች እንደዚህ ፋይል አለ ጋሽዬን አምጣልኝ ብለውኝ ብዙ ነገሮች ተቀርጸው ምን ተብለው ግን ፌል ያደረጉ ነገሮች አሉ። ቪዲዮውንም ሳይለቀቅ እንደገና ደግሞ ያ መረጃ ውሸት ሆኖ የቀረ ነገር አለ። ገብቷል። አሁንም ይሄን ነገር ሳላጣራ ደግሞ ድጋሚ ማፈር አልፈልግማ። አሳየኝ። ያለው ነገር ትክክል ከሆነ እኔ ምን እንትን አስባለኝ፣ ችግር የለውም። ስለ አብዛኛው ሰው ቪዲዮ ደቅ ነው፣ ብዙ ነገሮችን ያደርጋል፣ እውነትም ነገር የውሸትም ነገር ይሰራች። ግን እኔ በአይን ያየሁትና እዚህ ችግ ያለው መረጃ አብርሃም ሩታም ለመጨረሻ ጊዜ የማይገናኙበት ነገር ግን አንድ ሰው ነገር አይታ፣ እኔ ሰላም ጋጋታ ግራ እየጋባኝ ነው። እሺ አሁን ሄጅ ምንድን ነው ጋጋታ ሳይሆን ቡቼ፣ ከሱ ጋር የምናወራው ነገር ስለነበረ ነው የመጣሁት። እሱም ያው ነገሮች የጠሩ እንዴት አትፈልግም? አሁን ለምሳሌ አሁን አንተ የፈለከው አብርሃምና ሩታ አብረው እንዲሆኑ ትፈልጋላ? እኔ ይውላችንም ግን ግን እዚህ ጋር ያለው ፋይል እነሱን አብረው ሊያስጌዳቸው አይችልም። አንድ ሰው ይጎዳል እዚህ ጋር። ይሄን ነገር ሩታ ካየችው እኔ እንጃ። ለመጨረሻ ጊዜ ነው በቃ እኔ አይኑን ማየትም አትፈልግም። ፍቹ ነው ካሁን ውስጥ ላይ እንተ ነው ፖሊስ ጣቢያ የምታደርጉት ይሄን ነገር ነው መልክ። ስለዚህ ይሄን ነገር ደግሞ ለስጋው ነው አይደል? እንትና ጋሽዬ ጋሽዬ ስጋው ነው ጋሽዬ ስጋው ነው በቃ ልጁ ነው ልጁ ልጁ እስኮ ነው ደረስ ለአባቱ ሰጠዋል። ለአብርሃም ባሳየው ይሄን አያምንም፣ ደረቅ ነው አብርሃም። በኢሳት ሌላ ዓለም ውስጥ ነው ታውሯል፣ አብርሃም ታውሯል። ስለዚህ አንድን ለኤፍሬም አልሰጠውም፣ ለማንም አልሰጠውም፣ ለወንድሙም ለኤፍሬም አልሰጠውም። ለጋሽዬ ይሄን ወረቀት ሰጣለሁ፣ አይቼ ከዛ ወደ ቤት ጋ ነገር ያለው መረጃ ይበልጣል። ገባህ? ይሄን እና ነው ማ ግን ይሄ ነገር ከታየ ሩታ አይደለም ለመታረቅ አጠገቡ መድረስ ማትፈልግ ሴት ነች። ድጋሚ ማለት እስካሁን አብርሃም እዛው እንደተብኳኩ እዛው ይብኳኩ አብረው ይሁኑ ብሎኛል። ገብተዋል እ እሺ ይቅርታ ማለት በእናትህ ከስሜት አልወጣም። እንደዚህ ያላችሁ እና አንተ ነገሮችን ታበላሹት። ቶሎ ነገሮችን ማናጠራ ከሆነ ሲጀመር ነገርሽ እቺ ማለት አሁን ስሜታዊ ሆነ እና ደግሞ ምንም ነገር የለም። ተረጋጋና ነገሮችን ካስረዳህን እናስረዳና እናወራና እናዩ። ቅድም እያወራን ነበረ እና እዚህ ጋር ስመጣ ደግሞ የአንተ አለ ብያ አልመጣም ነው ማለት ነው። አንተ አሁን አለ አልመሰለኝም። እንደ ሁልጊዜ የተጨቃጨቅ አይደለም። በቃ እኔ የፈለኩት እዚህ ጋር ጋሽዬ እና ጋሽዬን ብቻ ነው እዩንም ፈልግ ያለ የመጣሁት ይዞት አብሮ ስለነበረ አብረው እንዲመጡ ፈልግ እንጂ፣ አንተም ያለክ አልመሰለኝም ዜጋ። ስለዚህ ከአንተ ጋር አልፈልግም በቃ። አንተ ሲጀምር ማለት ነው አንተ ኬርሜላ ጋር አብሮ እንዲላላጥ እንዲሽከረከር በየቦታው እንዲሆን ይሄን ነገር አይደል የምትፈልገው? ይሄን ነገር እንዲሆን ትፈልግ ነበር መጀመሪያም። ሆነልህ ከአመጣጥ ጀምሮ እያደረክ ያለውን ነገር

ሁላችንም በቃ ጋሽዬ የሚፈጥረውን ነገር ለተወሰነ ጊዜ እንመልከት። ማንም እያመንኩ አይደለም፣ በኢሳት እዩ። ማንንም እያመንኩ አይደለም። ለአባቱ እሰጠዋለሁ፣ አባቱ የራሱን ውሳኔ እንዲወስን ፈልጋል። በቃ ሌላ ነገር ምንም፣ ለኤፍሬም ለናንተም፣ ለማንም ለማን እየጎዱት ያሉት አብሮት ያሉት የተሻለ ነገር ከአብርሃም ጋር ብትሆን ወይስ ከቤተሰብ ጋር ብትሆን ነው? እህ ከአብርሃም ጋር ብትሆን አብርሃም ጋር ሩታ እንድትጎዳ ስለማልፈልግ በቃ አብራሙ አንዴ ኬርሚላ ጋር አንዴ ከሷ ጋር ይቅርታ፣ ያለ የሚያደርገው ነገር ደስ አይለኝ፣ ግን ለመጨረሻ ጊዜ ነው። ይሄ ወረቀት ነው የሚወስንላት። ገባኝ ነገር ስላለ ነው ቡቼ ማለት የፈለገው ነገር ጋሽዬ እንደዚህ እርቁንም ምኑንም ምኑንም ብዙ ነገሮችን እያስተባበለ እየሄደ ስለሆነ ጋሽዬ አብርሃም ምን እያደረገ እንደሆነ እዛ ሄዶ እያየው አይደለም። ይሄ እዚህ ላይ ያለውን ፋይል ለጋሽዬ ያሳየች፣ የሚመጣውን ነገር ሩታ መቀበል ካለባት ትቀበል፣ እውነታውን ይወቅ። ነው ነው ይሄ ነው አይደል ፍላጎት። እሱም ደግሞ እያለ ያለው እኮ አሁንም ሩታ እንዳትጎዳ ከተፈለገ ከሄርሜላ ጋር አብርሃም እዛው እንደፈለገ መንቦጫ ረቅ ይችላል ነው እያለ ያለው። በቃ ሁለታችሁም እኮ አሁን ተመሳሳይ የሆነ ነገር ስለ እዩ ምን ታውቃለህ? አይደለም ስሙ፣ እኛ ጋሽዬን የፈለኩት ዋንኛ ፖይንት ምን ታውቃለህ? የልጁን እንትን አላየም። አሁን አንዳንዴ ልጅ ልጅህን ነገር ማሳለፍ አሰጥም እኮ ጋሽ፣ ልጅ አይደለም ሁልጊዜ እንትን ጫናም ያደርግባት ሩታ ነው። ለምን ስለሚወዳት? ምናምን ነገር። ግን አብርሃምን ግን ጫን ተብሎ ለምንድን ነው እስካሁን አልተቆጣው? እያዩ ያለውን ነገር ጋሽዬ ሙጋሽ እራሱ ነው ደብሮኛ ለምሬ ነው ጋሽዬ ከየት አገኘሁ ሲንዘላዘል ምናም ነገር፣ ጋሽዬ ያይም አይም ነው የምትለኝ። ራሱ አብርሃም ስልክ ደውሎ ጋሽዬ፣ አብርሃም ማስቆም ያቅተዋል ያቅተዋል። ና ብሎ ግን ሄደ። ሰው ብቻ ነው የሚሆነው በዚህ ነገም ሽምግልና፣ ከነገ ወዲያም ሽምግልና፣ በየቀኑ ሽምግልና ሲሆን የምትጎዳው ሩታ ነች አይደለም። በሳት ደግሞ መሆን ያለባቸው ለአብርሃም የተሻለ ነገር መሆን ያለበት አብርሃምና ሄርሜላ ሊሆኑ ብቻ ነው። በዚህ መሀል ነገሮችን በሁለቱም የተሻለ ሊሆን የሚችለው ሩታና አብርሃም አብረው መሆን ሳይሆን አብርሃምና ሄርሜላ አብረው መሆን ሲችሉ ብቻ ነው። ሁሉ ነገር ይስተካከል፣ ሌላ ትዳር ትመስርት ታ ወይንስ ምንድነው? አሁን እኔ ኪያ፣ ብዙ ነገሮች አይተህ እንዳወራህ አውቃለሁኝ። ግን አንተ አሁን እኔ ታወራህኛለህ። አውሪ ሁለታችሁንም አንድ ላይ እንትን ያልኩት የሆነ ነገራቶችን ቢያንስ አንድ አይነት ሀሳብ ሶስታችን፣ አንድ አይነት ከሆንን ሌላው ችግር የለውም። ሌላውም እንደዚህ እየጠቀለልን ሁሉንም ወደ አንድ ሀሳብ መተን ፍሬ ያለው ነገር እንሰራለን ባብዬ በማለት ነው። አሁን ሁለታችሁ አንተም ሌላ ነገር፣ አንተም ሌላ ነገር የምትል ከሆነ ከባድ ነው። ሁለታችሁንም ጋሽዬ ናምጥቼ ያለውን ነገር እንድታወሩትም፣ ያለውን ነገር እንድታስረዱትም ላደርግ ነበረ ግን ጋሽዬ ትልቅ ሰው ፊት እናንተ ሁለታችሁን ምጂ አቅርቤ መነጋገር በቁም ነገር ማነጋገር ያለብን ነገር ጋሽዬ ነገር

አንተ ደግሞ ነገሮችን ለሩት ተመጣጣ። አንተ ምን አይደደብ ነገር ነው? ምንውና ላረክዬ ሁሌ እንደዚህ ነገር አንተ ጋሽዬ ጋር ከሩታ ላይ እጅን አንሳ። እግዚአብሔር ነው በቃ አብረው መሆኑ ይችላሉ። ግን በኔ ፊት እንደዚህ እንድታወራ መፍታቸው ነው እንደፈለክ

እና ልጆች ህጻኖች አይደሉም፣ ገባህ አ የሰፈር ህጻኖች አይደሉም። ሁሌ ሲታሉ ሁሌ ሲታረቁ የሚቆዩ ህጻኖች አይደሉም። የትም ታዲያ አብርሃም እየዞረ እየመጡ ታዲያ እሺ ብላ ትቀበለው ነው የምትለኝ? ልጅ ስላላቸው እንደዛ አይደለም። እየተጎዳች ነው እኮ ብቻዋን፣ ብቻዋን የተጎዳች ነው እኮ። ሄዶ አልፈልግሽም ሲላት ትቀበው ነበር። እየተጎዳች ነው ብቻ ነው ያለው ምን አረጋሽ አይመቸኝ አሁን ግን ያለው ነገር ማየት መቀበል ትችላለህ ስላለ ፋይል መስጠት ትችላለህ ወጪ ይመነ ችግር የለም እኔ ያው ላብ ራሱ እኮ የፋይል አንድ ነገር ልንገርህ ይሄ ፋይል ማለት ነው ይሄ ፋይል አብርሃም የአብርሃም ጉድ ያለበት ከሩታ ጋር ድጋሚ የማይገናኝበት ነገር እና በቃ ለጋሽዬ ነገር አሳይቼ የልጃቸውን ውርደት ማየት ፈልጋለሁ። ማየት የልጃቸውን ውርደት እዚህ ላይ ነው ያለው የአብርሃም ማለት ነው እያንዳንዱ ነገር። ስለዚህ ሩታ ትጎዳ ስለማልፈልግ ለጋሽዬ ይሄ ነው ይሄ ልዩ፣ ግን አንተ ድጋሚ ማለት ነው ነገር ማለት ነው ለጋሽዬ ለራሱ በእጁ እንድሰጠውና ጋሽዬ ብቻ አይቶት የራሱን ውሳኔ እንደሚወስን አውቃለሁ። ልጁን እረፍ ማለት በቃ የሚችልበት ነገር ነው። ሩታ ምን ትጎዳ ስላልፈለኩ ነው በቃ ይሄንን ፋይል እሺ፣ በቃ ችግር የለውም። አንተ ይሄው፣ ግን ሌላ ሰው ካየው፣ ግን ከኔ ጋር ነው የምትጣለው። ይሄን ፋይል ለማንም ሰው እንዳታሳይ። አንተ ይሄ ልጅ፣ አንተ ሰይጣን፣ ምን ችግር አለ? ማርያም እንዳታሳየው፣ ነገር ያለው አንተ እንዳታየው

አይደለም፣ ማውራት አለብን እዩ። አይደለም ይህንን ነገር አይተዋል። ለጋሽዬ ስጥልኛለህ። ልጃቸውን ማስጠንቀቅ አለ ጋሽዬ ማየት የለበትም። አሁኑን ውስጥልኝ እዩ፣ በማርያም አይደለም። እዩ፣ አይደለም ይኸው አሁኑን ውስጥ ነው ፈልገው። አንተ እንዳታየው ለማንም ሰው እንዳትሳይ፣ ለማንም